በጣም ደስ የሚል ስሜት። ምክንያቱም ኮፕ 32 ለማዘጋጀት ኮፕ ለማዘጋጀት አንድ ሀገር መመረጥ ማለት ከኋላ በጣም ብዙ ነገሮች አሉት። ኮፕ 32 ለማዘጋጀት የተመረጥንበት በተለይ የአፍሪካ ግሩፕ ዩናኒመስሊ ማለት ነው በሙሉ ድምፅ በሚባል ደረጃ ያጸደቀበትና ይሄንን ደግሞ በአብይ መድረክ ላይ በትልቁ መድረክ ላይ በግልጽ በስቴትመንት የገለጹበት በደብዳቤም የአፍሪካን ግሩፕ የሚመሩት የታንዛኒያው ሰው በግልጽ በደብዳቤ ለሚመለከተው አካል ኢትዮጵያን እንድታዘጋጅ የአፍሪካ ግሩፕ በሙሉ ወስኗል ብሎ ማለት ከኋላው ብዙ ነገር አለው። ለዛ በጣም ነው ደስ ያለኝ። የኢትዮጵያን ሕዝብም እንኳን ደስ አላችሁ ማለት እፈልጋለሁ። ምክንያቱም ከአሁን በኋላ የቀረው ይህን ፎርማላይዝ የማድረግ ነገር እንጂ እንግዲህ አፍሪካ በሙሉ ድምፅ ተስማምቷል። በጣም ደስ አለኝ ያልኩህና ከኋላው ሌላ ነገር አለው እምልህ ኢትዮጵያ በክላይሜት በትክክል በስራ ያስመሰከረች ሀገር መሆኗ ነው አንዱ። እዚህ መተን ስላወራን አይደለም፣ ስብሰባ ስለሄድን አይደለም ንግግር ስላደረግን አይደለም። በዋናነት ኢትዮጵያ ይገባታል ማድረግ ትችላለች ተብሎ ኮፕን እንድናዘጋጅ የተመረጥንበት ምክንያት ሀገር ቤት መንግስታችን ከህዝባችን ጋር ተባብሮ የክላይሜት አክሽን ላይ የሰራው ስራ ያስገኘው ውጤት ነው ማለት ነው። ከዛ ባሻገር የክላይሜት ሰሚትን የአፍሪካ ክላይሜት ሁለተኛውን የአፍሪካ ክላይሜት ሰሚት በቅርብ እንዳያችሁት በደንብ ኢትዮጵያ ያላትን አቅም ያስመሰከረ ኮንፈረንስ ሆልድ የማረግ ኮንፈረንስ የማዘጋጀት ያላትን አቅም ያስመሰከረ ስራ ሰርተናል እና እዚህ ያለ ሰው ሁሉም ያወራው ያንን ነው። ኢትዮጵያ ያዘጋጀችው የአፍሪካ ክላይሜት ሰሜት እንዴት ውጤታማ እንዴት ብቁ አቅሟን ያሳየችበት መሆኑን ነው ያገኘውት ሰው ሁሉም ያወራው እና ይሄ ድርብ ድል ነው ማዘጋጀታችን በመቶ ሺዎች የሚቆጠር ሰው የሚመጣበት ሰሚት ለማዘጋጀት መመረጣችን አንድ ነገር ነው። ከዛ ጋር ተያይዞ የሚመጣው በጣም በርካታ ጥቅም፣ ኢኮኖሚያዊ፣ ማህበራዊ እንደ ሀገር ያለን ተደማጭነት አኳያ የሚኖረው ፋይዳ እንዳለ ሆኖ ከኋላ ግን የሰራነው ስራ አለም መመስከር የጀመረበት በመሆኑ በጣም ነው ደስ ያለኝ። በጣም ጥሩ ጥያቄ ነው። እንግዲህ የኮፕ ሰላሳ ሁለትን ለማዘጋጀት በጣም ትልቅ ስራ ይጠይቃል። ትልቅ አቅም ማሰባሰብን ይጠይቃል። ለክላይሜት ዓለም አሁን እንደምታቀው እየተበታተነ ነው ያለው። አንዳንድ ሀገራት ክላይሜት ቼን የለም እስከ ማለት የደረሱበት በመሆኑ ይሄንን በጣም አስቸጋሪ ተለዋዋጭ በሆነ የዓለም ሁኔታ ክላይሜት ቼን አስቸጋሪ ለሀገራት በተለይ እንደ ኢትዮጵያ ላሉ በማደግ ላይ ላሉ ሀገራት ትልቅ የልማት ተግዳሮት እንደሆነ የማሳመን ከዛ በተጨማሪ ደግሞ አፍሪካም ኢትዮጵያም አጠቃላይ አለም ለክላይሜት ኢንቨስትመንት ምቹ የሆነ ሁኔታ እንዳለና ያን ኢንቨስትመንት አገራት እንዲያሰፉ ለማሳመን ትልቅ ስራ ይጠይቃል። ስለዚህ በኮፕ 32 ላይ ኢትዮጵያ ስታዘጋጅ ምን መልእክት ነው ማስተላለፍ የምትፈልገው፣ አለም ምን ላይ እንዲስማማ ትሰራለች የሚለውን ነገር ካሁን ጀምሮ ሎቢ በማድረግ በማሳመን እኛን የሚመስሉ አገራት ከዚህ ቀደምም ኢትዮጵያን የኢትዮጵያን የክላይሜት ስራዎች የሚያውቁ ሀገራት ጋር ነው ስንነጋገር የነበረው። ከኖርዌይ ሚኒስተር ጋር ተነጋግረናል። ከደች ሚኒስተር ጋር ተነጋግረናል። በጣም ደስተኛ ናቸው ኢትዮጵያ በማዘጋጀቷ በተለይ በክላይሜት አክሽን ከኢትዮጵያ ጋር አሁንም እየሰሩ ያሉ ሀገራት በመሆናቸው ኢትዮጵያ የሚገባትን ያገኘችው የሚል አለም የሚማርበት በርካታ ስራ አላት የሚልና የክላይሜት ጉዳይን ጥሩ የአለም ሊደርሽፕ መስጠት ትችላለች ብሎ ያመኑበት ነው። ስለዚህ ከነሱ ጋር የተነጋገርነው ነገር ይህን ኮፕ 32 እንዴት የተሻለ አድርገን ልናዘጋጅ እንችላለን፣ ምን ላይ ልንተጋገዝ እንችላለን። በቀጣይም ሌሎች የኢትዮጵያን የክላይሜት የልማት ስራዎች ለመደገፍ ከዚህ ቀደም ያሉትንም በደንብ ቆጥረን አውርተናል። በቀጣይም መደጋገፍ ያለብን ጉዳይ ላይ በደንብ ተነጋግረናል ማለት ነው። ከዛ ባሻገር ከታንዛኒያ ጋር አውርተናል። ታንዛኒያ የወቅቱ የአፍሪካ ግሩፕ መሪ እንደመሆኗ ትልቅ ድጋፍ አድርጋለች ኢትዮጵያ ሙሉ ድምፅ እንድታገኝ። ስለዚህ ማመስገንም ነበረብን ያንን አመስግነናል። በቀጣይም አብረን እንድንሰራ ተነጋግረናል ማለት ነው። እንግዲህ እንደ ኢትዮጵያ በደንብ ተዘጋጅተን የኢትዮጵያን አቋም ይዘን የመጣ ነው። የኢትዮጵያን ስራዎችም ባለን ፓቪሊዮን በደንብ የምናስተዋውቅ ይሆናል ከ15 በላይ ሳይድ ኢቨንቶች አሉን። ከተለያዩ ተቋማት፣ አገራት ጋር በጋራ ያዘጋጀናቸው ሳይድ ኢቨንቶች በነዚህ ላይ የኢትዮጵያን አቋም የኢትዮጵያን ስራዎች በደንብ አድርገን የምናስተዋውቅ ይሆናል። በዚህም እንግዲህ ተጨማሪ የልማት አጋርነቶችን ተጨማሪ የክላይሜት ፋይናንስ የምናሰባስብበት ይሆናል። ግን አጠቃላይ ኢትዮጵያ እንደ አለም የአለም የክላይሜት ቻሌንጅ እና የክላይሜት ሰክሰስን ብለን ካልን አካል እንደመሆኗ ከዚህኛው ኮፕ የምንጠብቀው ከዚህ ቀደም በጣም ብዙ ቃል የተገቡ ፋይናንሶች አሉ። በባኩ የዛሬ ዓመት እንግዲህ ወደ 300 ቢሊዮን ዶላር የፓሪስ አግሪመንትን መሰረት በማድረግ ቃል ተገብቷል። ያ ቃል የተገባ ወደ ትሪሊዮን መድረስ ይኖርበታል። ያንን ወደ ትሬን የማድረስ ሂደት ኢትዮጵያ በኔጎሽሽኑም በድርድሩም ትልቅ ሰፖርት የምታደርግ ይሆናል። ይህንንም አቺቭ እንደምናደረግ እንጠብቃለን። ሌላው የተገባው ቃል ዴሊቨር መደረግ አለበት፣ ቃል ብቻ እየተገባ ወሬ ብቻ እያወራን መሄድ የለብንም የሚል ነው። ከዚህም አኳያ በዚህኛው ኮፕ የዛ አይነት ውጤታማ የሆነ ወደ ተግባር የገባ ነገር እንጠብቃለን። አንዱ ለምሳሌ ዛሬ ከኖርዌይ ሚኒስተር ጋር ያወራ ነው የትሮፒካል ፎረስት ፎሬቨር የሚባል ፈንድ በብራዚል ኢኒሺየሽን የተቋቋመ አለ። የዛ ፈንድ አባል ሆነናል እኛም ማለት ነው። የዛ ፈንድ አባል በመሆናችን ዛሬ ከኖርዌይ ሚኒስተር ጋር ቅድም እንዳልኩ ካወራናቸው ነገሮች ውስጥ የእኛ የደን ስራ ላይ ትልቅ ድጋፍ አላቸው። ለዚህኛው ፈንድም ሶስት ቢሊዮን ዶላር ፕለጅ አድርገዋል ኖርዌዎች። ስለዚህ ከዛ 3 ቢሊዮን ዶላር ኢትዮጵያ ተጠቃሚ የምትሆንበትን ኢትዮጵያ ያቋቋመችው ፈንድ አለ ከግሪን ሌጋሲ ጋር ተያይዞ። ከዛም ለዛ ፈንድም ከዚህኛው ተጠቃሚ የምንሆንበትን ጉዳይ አውርተናል ማለት ነው እና ከዚህ ኮፕ የምንጠብቀው የተገቡ ቃሎች የሚፈጸሙበት ኮፕ እንደሚሆን ነው። በተለይ ከፋይናንስ አኳያ። በጣም አመሰግናለሁ።